ህፃን ልጅን ቆሻሻ ላይ ይመጣል። ይሄን ሰሞን በጣም እየተሰማ ያለ ነገር ነው፣ እዚህ ያለሁበት ሀገር ማለት ነው። ኢንታይትልመንቴን እየመረመርኩ በነበረበት ጊዜ የሆነ ሰዓት ላይ ለእናቴ ደውዬ በጣም አመሰግናለሁ፣ ቆሻሻ ላይ ስላልጣልሽ፣ ለዳፕሽን ስላልሰጠሽኝ አልኳት። እስከዛ ጊዜ ድረስ የነበረኝ አመለካከት ምንድን ነው? አንድ ሰው እስከወለደ ድረስ ተገዶ አደለም የወለደው ስለዚህ ማድረግ ያለበትን ነገር አድርጎ ማሳደግ አለበት፣ ግዴታው ነው የሚል አሳሰብ ነበረ። በእርግጥ ሎጂክ አለው። አንድ ሰው ከወለደ ማሳደግ አለበት ከሞራል አንጻር ከሃይማኖት አንጻር ከሶሳይቲ አንፃር፣ እንዲሁም ደግሞ ከህሊና አንፃር ማለት ነው። ሆኖም ግን ከልጁ አንግል ካያችሁት ልጅ ወላጁን አስገድዶ ምንም ነገር ማድረግ አይችልም። አንድ ህፃን ልጅ አሁን እንደሆነው ማለት ነው፣ እዚያ አገር እየሆነ እንዳለው ወስደው ቢጥሉት ወይላ አዳፕሽን ቢሰጡት ምንም መናገር እንኳን አይችልም። ስለዚህ የሆነውን ነገር ዝም ብሎ ነው የሚቀበለው እራሱ የሚከላከልበት ወይም ደግሞ መብቱ የሚጠይቅበት ሰዓት ላይ ስላልሆነ ማለት ነው። ነገር ትክክል ነው ትክክል አደለም እያልኩ አደለም። ሲጀመር ግን ስለቻሉ ነው አደለ? ያደረጉት፣ ስለቻሉ ነው እየጣሉ ያሉት። የምደግፈው ነገር ሆኖ አደለም፣ ግን ፎር ሴክ ኦፍ ፊሎሶፊ ነው እያወራን ያለን እና ኢንታይትልመንታችን እንደ ልጆች ማድረግ ነበረብህ ማድረግ ነበረብሽ እንላለን ለልጆቻችን ማለት ነው። ይሄን ማድረግ ነበረብሽ ግዴታሽ ነው የምንለው ነገር አለ። እኔም ብዬ አለው የሆነ ጊዜ ላይ የሆነ ሰዓት ላይ ተረዳሁት። ይሄ ኢንታይትልመንት የመጣው ከሞራል ከህሊና፣ ከሎጂክ አንጻር ነው እንጂ ከእውነት አንፃር አይደለም። ማለትም አንድ ሰው ከፈለገ ማድረግ ይችላል። አሁን እየሆነ እንዳለው ማለት ነው። ከፈለገ ማድረግ ይችላል ወይ ለአዳብሽን መስጠት ለመንግስት መስጠት ይችላል። እንደዛ ማድረግ ትችል ነበር እናቴ። ስለዚህ ያንን ሳታደርግ ይዛኝ ልታሳድገኝ ስለመረጠች ቴንክዩ ልላት ደወልኩ። ንዶ ምድረምቴ ምናምናለችኝ እና ሌላ የፈለግኩት ምንድነው? ያን ጊዜ ያንን ያደረኩት ለምንድነው? ምክንያቱም ይሄ ኢንታይትልመንቴ ብዙ ፍርስትሬሽን ይፈጥርብኝ ነበር። የጎደለውን ነገር ስለማይ ማለት ነው ስናድግ የወላጆቻችንን ጉድለቶች እናያለን። ልጅ ሲያድግ ጉድለቶችን ሊያይ እንደሚችል ማለት ነው። ፐርፌክት ፓረንቲንግ ያለም ሲጀመርም፣ ደግሞ እሱም አይደለም ጎሉ ህይወትም ሙሉ ለሙሉ ሙሉ ስላልሆነች ፐርፌክት ስላልሆነች ኢምፐርፌክሽን ውስጥ ሰላም ሆኖ መኖርን ነው ሰው መለማመድ ያለበት። እና ለኑሮ ማሰልጠን ስለሆነ ፓረንቲንግ፣ ለእውነተኛ ኑሮ ማሰልጠን ስለሆነ ፓረንቲንግ ኢምፐርፌክሽንነታችን ይሄን ያህል የሚጎዳው ነገር የለም። በእርግጥ አንዳንድ ጉዳቶች አሉ። ለምሳሌ ሬፕ የተደረጉ ያደጉ ልጆች አሉ ምናምን እና እሱ ነገር በጣም ዳሜጅ እንደሚያደርግ አቃል ነው። ሆኖም ግን ከዛ ባሻገር ያሉ አንዳንድ ጉዳቶች፣ ሳይኮሎጂካል ጉዳቶች ምናምን አቃል ኦቨርካም ላላደረገው ሰው በጣም ሊያናድድ ይችላል። ኦቨርካም ላደረገው ሰው ኢትዮኬ የህይወት አካል ነው ብሎ ይቀበለዋል። ኦቨርካም ሲያደርገው ማለት ነው እና ኢንታይትልመንቱ እንዲህ መሆን ነበረበት እኮ የሚለው ነገር በጣም ብዙ ፈርስትሬሽን ይፈጥራል። ሲጀምር ነበረበት እኮ እንዲህ ማድረግ ነበረብሽ እኮ ስላልኳት ጊዜውን ተመልሳ ያንን ነገር ፊክስ ልታደርገው አትችልም። ግፋ ብል ይቅርታ ለሮ ልጠይቀኝ የምትችለው እግዚአብሔር ይስጠት ይቅርታ ትጠይቃለች እና እና ግፋ ብል ይቅርታ ልጠይቀኝ ነው የምትችለው እና ሲጀምር ያ ይቅርታ ራሱ እንደው ከበጎ ፍቃድ ነው እንጂ የዛ ጊዜ ሺ ዲ በስት የምትችለውን አደረገች። በቃ የአቅም ውስንነት አለ፣ የእውቀቱ ውስንነት አለ፣ ሁላችንም ላይ አለ፣ እኔም እንዲሁም። ደግሞ ማንኛውም ወላጅ ሙሉ ለሙሉ የልጁን ፍላጎት አሟልቶ ማሳደግ አይችልም እና ይሄ ደግሞ ኖርማል ነው። ማንኛውም ወላጅ አርቦታ አያቅም፣ ከሰው የሚጠበቅ ነገር አይደለም ሲጀመር። ኢንታይትልመንቱ ግን የብዙ አመት ፍርስትሬሽን እና ግጭት ሊፈጥር ይችላል። ካልቸራል ክለም ነው ለችኝ ካልቸራል ለምን ነው ለምን ነገር ብዙ ግጭቶችን ሊፈጥር ይችላል። አላማዬ ይሄ ነው፣ ገን ያን ለማለት ሳይሆን አላማዬ እንዴት ውስጣችን ሰላም ይፈጠር የሚለውን ነገር ነው። የዛ ጊዜ ያልኳት ውስጤ ሰላም ለመፍጠር በማደርግበት ሂደት ውስጥ ነው። እራሴ ልከላከል አምችልበት እድሜ አልነበርኩም ወይ መብቴን ልጠይቅ የምችልበት እድሜ ላይ አልነበርኩም። ስለዚህ ያን ጊዜ በፍቃዷ መብተኝ ይሰታኛለች በሚለው ቴንኪ ማለቱን ማለቱ ለእኔ ውስጥ የሰላም ፈጠረልኝ፣ እና ሌላቸው የፈለግኩት ምንድነው አንዳንድ ጊዜ በተለያየ ወገን ኢንታይትልመንታችን ሞራላዊ፣ ሃይማኖታዊ ወይ ማህበረሰባዊ ነው። ግን ከዛ ባሻገር አንድ ሰው ከፈለገ ፍሪ ዊል ስላለ ማለት ነው ከፈለገ እስከ ጥግ ድረስ መሄድ የሚችልባቸው ነገሮች አሉ። አሁን እንደሚደረገው ማለት ነው ጻ ልጅ አውጥቶ ቁሻሻ እስከመጣል ማለት ነው። ከፈለገ ያደርገዋል። ያ ሰው ኮንሲኩዌንስ ይኖረዋል ይኖረዋል። አታሳድገ ይኖረ፣ ብትጥላ ይኖረ። ምናልባት ከህሊናዋ ጋር ወቀሳ ሊኖራት ይችላል። ሶሳይቲ ጥሩ ምላሽ ላይ ስጣት ይችላል። ወደፊት ሊቆጫት ይችላል ምናምን። እሱ ነገር እንዳለ ሆኖ ግን ህይወት ላይ የቅል ነች እና እሷ ለውሳኔዎቿ የምትከፍለው ወይ ሪዋርድ የምታገኘው ነገሮች ይኖራሉ። ህፃኑ ግን ያ ሰው ኮንሲኩዌንስ ኖረው አልኖረው ያለው፣ የተበደለው በደል ተበደለ አለቀ። ማለት ምንም ሊያደርግ አይችልም ለዛ ነገር። በአጭሩ አቅሜን ማወቅ ማለት ነው። ልበደል ይችላለሁ፣ እኔ እንዳልበደል የተቻለኝን ሁሉ አደርጋለሁ። ራሴን ለመከላከል የተቻለኝ ሁሉ አደርጋለሁ። ልበደል ይችላለሁ፣ ልከዳ እችላለሁ። ከእኔ በላይ አቅም ያላቸው ሰዎች አሉ እንዛት ማንም ሰው ሙሉ በሙሉ መብቱን ሊያስከብር አይችልም። ማንም ሰው ሙሉ ለሙሉ ራሱን ሊጠብቅ አይችልም። አምላክ አይደለንም። ሊፈጠር ይችላል። የተቻለኝን ሁሉ አድርጋለው ራሴን ፕሮቴክት ለማድረግ። ከዛ በተረፈ ግን ሊፈጠር ይችላል። ምክንያቱም መበደል አልነበረብኝም ካልኩኝ እንዳልበደል ማስገደጃ መሳሪያ ምኑ ነው? ህፃን ልጅ እያለው እንዳልበደል ማስገደጃ መሳሪያ አለኝ የለኝም። ማለት አንዳንድ የህይወት ሂደቶች አሉ ፌር አይደሉም። ግን ምንም ማድረግ አይቻልም። በቃ እንደዚህ ነች ህይወት ብሎ ሙሉ እንደሆነችው መቀበል ያለብን ነገሮች አሉ። ዝንጥ ብዬ ስወጣ ዝናብ ቢዘም ጥሩ አይደለም፣ ደስ አይልም። ግን በቃ ተፈጥሮ፣ የተፈጥሮ ሂደት ነው። እኔ ምንም ላረግ አልችልም። በእጄ ያለውና በእጄ የሌለውን ነገር መለየቴ ህይወቴ ላይ ላለው ሰላም ትልቅ አስተዋጽኦ ያደርጋል። ነው ህፃን ልጅ እያለው ራሴን መከላከል በእጄ አልነበረም። የዛ ጊዜ ብዙ በደሎች ሊደርሱብኝ ይችሉ ነበረ። ለዛ ተጠያቂ አይደለሁም። ተፈጠረ አዝናለሁ። ነገር ስለተፈጠረ ወይ ማዘን መብቴ ማዘን መብቴ ነው እነኛን ሰዎች መውቀስ መብቴ ነው። ያ ነገር ሪሊፍ የሚያመጣልኝ ከሆነ መውቀስ መብቴ ነው። መሰረው ከፈለኩ መሳደ መብቴ ነው። ኤኒዌይ፣ ማድረግ የምችለውን ሁሉ አደርጋለሁ። ለዛ ነገር ተራፒ መሄድ ካለብኝ ተራፒ እሄዳለሁ። ግን ያ ነገር ወሬ ሆኗል ራሴን መከላከል ነበረብኝ፣ ወይም ደግሞ ሌሎች ሰዎች ሊከላከሉኝ ይገባ ነበረ። ተበድለናል፣ እውነት ነው፣ ግን ልናስገድድበት የምንችልበት መሳሪያ አልነበረም። ያንን ሰው እንደዛ እንዲያደርግ ልናደርገው የምንችልበት መሳሪያ አልነበረም። ስለዚህ በህይወታችን እኛም መጥፎ ነገር ልናደርግ እንችላለን፣ ላናደርግ ከመረጥን አቅሙ ስላለን ይጠቅመናል ብለን ስላሰብን ላናደርግ እንችላለን። እግዚአብሔርን ስለፈራን ህሊናችን ሰላማችንን መርጠን ላናደርግ እንችላለን። መጥፎ ነገር መጥፎ ነገርም ለማድረግ መምረጥ እንችላለን። አንዳንድ ነገሮች ደግሞ ከአቅም ጋር የተያያዙ ናቸው። ከመጥፎና ከጥሩ እንኳን አይደለም፣ ከአቅም ጋር የተያያዙ ናቸው። ስለዚህ ያ ሰው አቅም ሊኖረው ይገባ ነበር የሚለው አሳሰብ ለምን ዘነበ አይነት አስተሳሰብ ነው። ይጎዳል፣ ነው ችግሬ። ያንን አይነት አስተሳሰብ ሰው አንድ ሰው መያዝ ይዞ መቀጠል ከፈለገ ወይም ደግሞ አቅሙ የማይፈቅድለት ከሆነ ሌትጎ ለማድረግ ለምን ከህመም ጋር ሲያያዝ ያንን ነገር ሌትጎ ለማድረግ በጣም አስቸጋሪ ሊሆን ይችላል። አቅሙ የማይፈቅድለት ከሆነ አቅሙ እስከሚፈቅድለት ድረስ እዛ ስቴት ኦፍ ማይንድ ውስጥ ይኑር፣ ኢትስ ኦኬ። በቃ ይሄ ነው አቅሙ፣ ይሄ ነው አቅሙ፣ ይኑር፣ ኢትስ ኦኬ። አቅማችን ሲፈቅድ ግን ወይም ደግሞ እንደ ጎል እንሄድለት ያዋጣል ብንሄድ ያዋጣል ብዬ ከምተው ነገር ደግሞ ይሄ ነው። በምድር ላይ ስኖር እስከተወሰነ ድረስ ራሴን መንከባከብ እችላለሁ። ራሴን እንዳልጎዳ፣ እንዳልካድ፣ ጉዳት እንዳይደርስብኝ ራሴን መጠበቅ እችላለሁ። ግን ሙሉ በሙሉ ለራሴ ጀስቲስ መስጠት አልችልም። ምክንያቱም ለምን ለምን ለምን ከሚለው ረብሻ ይገላግለኛል። ሌላው ደግሞ እዚህ ላይ ሊረዳ ይችላል ብዬ የምገምተው ለራሴ ቃል መግባት፣ የቻልኩትን ሁሉ ለራሴ አደርጋለሁ። እራሴ እንዳይበደል እንዳይጎዳ ለመከላከል የቻልኩትን ሁሉ አደርግልኛለሁ። እጄ በላይ የሆነውን ነገር ግን ኢትኬ አቅሜን እቀበላለሁ።